በደንብ ሳብታብ ያደረጋችሁት። እሺ፣ የት አገር ልጅ ነሽ? አዲስ አበባ። አሁን አዲስ አበባ ነው ያለሁት፣ ግን ተወልጅ ያደግኩት ሞጆ

ናኒ የምትባለች ሚስት ደህና ናት ወይ ብላሃለች። እኔ ጋ ምን ደህና ናት ሞታ ባደርጋ

ምንም ምንም የሚጠቅም ነገር የለም። አይደለም ለምን ተወለደ ብለን እኮ ላይፍ ገባል። ለምን ተወለደ የልጅ መውለድ ነበረበትን? ሁሉን እያማከራችሁ ነው? አዎ ለምን ተወለደ፣ በቃ እኔ ለምን ተወለደ። የኔ አባት ቡራዬ ቴንኪሽ አባት እኔን ለምን ቪዲዮ ላክልኝ እንዳላላችሁ አልገባኝም። ባዳር ዳልፉ

እንክ አራዳ ልጆች ዛሬ እንዴት ደስ እንዳለኝ አትጠይቁኝ። ለምን? ልደት ነው በቃ። አይኔም በይኔ ያየሁ ነው የመሰለኝ፣ እናቴን የሆነ ልጅ ወዱ አቅፎ ምናምን የመሰለኝ ልደት ስለሆነ ብቻ እናንተ ጋር ስድስት መቶ ምናምን ሰው አለ። እሺ ቡጋለ ኖርማሉን በማረ ዛሬ ልደቱ ነው እና እኔም ጋ ያላችሁ ሰዎች፣ እነሱም ጋ ያላችሁ ሰዎች ሀፒ በርቴ በፈለጋችሁ ነገር በሉ።

ቦጋ ላይ እያደረቀ ነው ይጮሉ። በስመ አብ ደብል ነው ተጠቀሙት። ዩዝ ደብል ዩዝ ደብል ደብል ነው ተጠቀሙት። ዩዝ ደብል እንዲ በሁለት ያባዛና ተጠቀሙት። ሱሱ ታንክስ በሁለት ያባዛልና ዳይ ዳይ ዳይ ተጠቀሙት። በሁለት ያባዛልና ዳይ። ተጋገዙ ተጋገዙ ተጋገዙ። እንዳያመልጠን እንዳያመልጠን እንዳያመልጠን። ተጠቀሙት። በሁለት ያባዛልና ዳይ። ቲምወርክ በሁለት ታፕታፕ አድርጉ እሺ። ከዛ በሁለት ያባዛልና ቲምወርክ አድርጉት። ቲምወርክ አድርጉት። ቲሞር ካድርጉ ቲሞር ምንድነው? ምናምን የገባው